ታናጅ ጋንቲ እኮ እያልኩሽ ነው። በቃ እዛ ታፈቅራታለህ ወይ? እሺ ትወደኛለህ? እውነት እጅሌ ይጥላል። ታያለህ አንድ ቀን እንደምታዩት እንግዲህ ኤፍሬም ግራም በመጋባት ውስጥ ይገኛል ማለት ነው። ኤደንም እሳት ለብሳ እሳት ጎርሳ መጣለች። እውነታውን ማወቅ እፈልጋለሁ። ትወደኛለህ ወይስ አትወደኝም? እኔ ነው ወይስ ቤዛን ነው የምትፈልገው? የምትመርጠው ማንን ነው? ከሁለት አንዳችን ምረጥ እያለችው ትገኛለች። ኤፍሬም ደግሞ ምንም አይነት መልስ የለውም ማለት ነው። መጮ መናደድ፣ መበሳጨት፣ ወይ ወጥሎ መሄድ ወይ ደግሞ ሄዱልኝ ማለት ነው። ተያይዞት ያለው ማለት ነው። ና እንግዲህ ብዙ ሀሳቦች እየተላለፉ፣ ብዙ ርዕሶች እየተወሩ፣ ብዙ ነገሮች እየተባሉ ይገኛሉ። ና ምንድን ነው የተፈጠረው ነገር ወይም ደግሞ ቤዛ ያለችበት ሁኔታ ከዚህ በኋላ ኤፍሬም ኤደንን ነው ቤዛ ነው የሚመርጣት የሚለውን ነገር ወይም ደግሞ ከማን ጋር ነው አብሮ የሚሆነው ነገር እያላችሁ ብዙ ሰዎች ሀሳብ እየሰጣችሁ ትገኛላችሁ። እና ግማሾቻቸው ከግማሽ በላይ በሚባል ደረጃ እንግዲህ ከቤዛ ጋር ሆኖ እንዲቀጥል እንዲኖር ነው የምትፈልጉት። አንዳንዶቻቸው ደግሞ ኤደን ታሳዝናለች፣ ታፈቅረዋለች፣ ስለዚህ እሷን መረዳት አለበት። እሷ ከሄደች ሄዳለች። ስለዚህ ዛሬ ላይ ዝም ብላ ድንገት መጣት ተቀበሌ ማለት አትችልም፣ እያላችሁ የምትገኙ ሰዎች አላችሁና የአስቶ ሀሳብ እዚህ ላይ ምንድን ነው የሚለውን እንግዲህ የራሴን ሀሳብ ደግሞ አስተላልፍላችኋለሁ። በመጀመሪያ ኤፍሬም ለሴት ልጅ ብቻ ሳይሆን ለሰውም ክብር መኖር አለበት ማለት አንድ ሰው አንተን ሊያወራ መጥቶ ወይም ደግሞ እናውራ ብለው ጠርተው ተናደተ ተበሳጭተ ማውራት ስትችል ብዙ ነገሮችን መነጋገር ስትችል፣ መግባባት ስትችል፣ በቃ ምክንያት ወይም ደግሞ ምርጭ የመጨረሻ ውሳኔ መናደድ፣ መበሳጨት ማባረር ነው እና እንግዲህ፣ ኤደን ዛሬ እውነት አላት ብዬ ነው የማስበው። ብዙ ነገሮችን ተናግራለች፣ ግን ደግሞ ትክክል ያልሆነ ነገር እያደረገች ነው የምትገኘው። ኤደን ማለት ነው ማለቴ። እያየችው እኮ ነው። ግልጽ እኮ ነው። ጊዜ አልሰጣትም፣ ቦታ አልሰጣትም፣ እያወራት አይደለም። ስትደውልለት አያነሳም። ምንም ጭራሽ እንደሰው እየቆጠራት አይደለም። ስለዚህ እንዲህ የገፋት እሷ ደግሞ ለነገሩ ፍቅር ነው የተያዘ ነው የሚያውቀው። የሚረዳውም የተያዘ ሰው ነው። እዛው ሁኔታ ውስጥ ያለበት፣ እዛው ሐሳብ ውስጥ ያለ ሰው ነው ይበልጥ ሊረዳት የሚችለው። ግን እኔም ተረድቻታለሁ፣ እውነት ለመናገር ግን ደግሞ ለሷ ባል ያልሆነን ሰው ነው ለእኔ ይሆናል በግድ ካልሆነ ብላ እንግዲህ በጣም ከባድ ነገር እያደረገች የምትገኘው። ሲገፋት ሲርቃት፣ እየቀረበችው እየመጣችው፣ እያስቸገረችው የምትገኘው ና ግን ደግሞ ኤፍሬም መልስ መስጠት አለበት። በቃ ልክ አሁን ምንድነው እያለ የሚገኘው ቤዛ፣ እውነት አሁን ካልተናገረች ያለውን ነገር እንዲህ እንዲህ ነው ብላ ካልተናገረች ካላስረዳችኝ አልቀበላትም፣ አብሬያትም ልቀጥልም አልችልም እንደ ድሮ መሆን አልፈልግም ነው እያለ የሚገኘው እና አሁን ደግሞ ድንገት በአቋራጭ ደግሞ ኤደን መጣች። ኤደን እውነት መጀመሪያው ጅማሬዋ ምን መሰላችሁ? በጣም ትልቅ ስህተት የሰራቸው ይሄ ልጅ አልፈልግም፣ አይሆንም፣ አልሆንሽም፣ የሚሆን ነገር የለም። አንቺ ብቻ ስለወደድሽ ካንቺ ጋር አልፈልግም ብሎ በጣም አስረግጦ ነግሯት ነበረ። ሲላት ይች ልጅ ምንድን ያለችው በእናትህ ከኔ ጋር ካልሆንክ እንሞክረው፣ በቀድሉን ስጠኝ፣ ጊዜውን ስጠኝ፣ ይቀየራል፣ ሁሉ ነገር ይስተካከላል ምናምን ብላ ይሄ ልጅ አስገባችሁ፣ ወሰደችው ማለት ሳይፈልግ። እንግዲህ አስቡት ያኔ ነው ጥፋት ያጠፋቸው። ከዛ ኤፍሬምም በጣም ስታጨናንቀው በጣም በቃ ከባድ ሁኔታ ላይ እንደሆነች ሲያቅ እሱ ሊረዳ ምናምን ነገር እሺ በቃ ብሎ ግን እንደ ጓደኛ ነው። ሌላ ነገር እናርግን ሌላ ነገር እንይሆን እንደዚህ ይፈጠር እንደዛ ምናምን ካልሽኝ በቃ እሄዳለሁ ትቼሽ ነው የሚለው ግን እንደ ጓደኛ ከሆነ አብረን ቪዲዮ መስራት እንችላለን፣ አብረን መሆን እንችላለን ብሎ ነው ቃል ገብቶላት እንግዲህ አብረው የቀጠሉት ማለት ነው። እና ከዛ በኋላም ኤደን ያው ያላባት ስሜት እራሷ ነው የምታውቀው። እሷ ጋር ያለው ፍቅር ነው፣ እሱ ጋር ደግሞ ምንም አይነት ፍቅር የለም ከጓደኝነት ውጭ። ለጓደኝነት ራሱ አይፈልጋትም። እውነቱን ንገሪን ካላችሁ ለምን ጊዜ ቦታ ማይሰጣት? ስልክ እንኳ ስትደውልለት እንደ ሰው አክብሮ አስታውሶ እኮ የማያነሳ ሰው ነው። ስለዚህ እሷን አልፈልጋትም እሱንም ማስገደድ አይቻልም፣ ወይም ደግሞ ለምን ገፋት፣ ለምን እንደዚህ ያደረግካት ማለት አንችልም። መጀመሪያውንም ተናግሮ ስለገባ እዚህ ጋር የሱ ጥፋት ጎልቶ የሚታይበት ነገር አለ ብዬ አላስብም እና ኤደን ያኔ የተሳሳተችው፣ ምክንያቱም ለእሷ ላለሆነ ሰው ነው እየደከመች እየለፋች፣ ወይም ደግሞ ወደ እሷ ለመውሰድ እየሞከረች የነበረው ለእሷ ምንም ቦታ የሌለውን ሰው እሷ ብቻ ቦታ ስለሰጠችው እና ምንላችሁ ፈልጌ ነው ቤዛ ይወዳታል ያከብራታል ያፈቅራታል፣ ከሷ መለየት አይፈልግም። ግልጹን እናወራ ከተባለ ምክንያቱም የመጀመሪያው ነች፣ ገና እንዳያት ነው የወደዳት። ገና አልፋ ስትሄደልፍ ስትል በመንገድ የአዩ አይቶ የወደዳት የተመኛት የፈለጋት ሰው ነው። ስለዚህ የምንላችሁ ፈልጌ ነው ቤዛን ትቶ ኤደን ጋር ሊሆን አይችልም። ይሄ ማለት ምንድን ነው? በቃ ቀድሞ የሚያውቀው እሷን ነው የሚፈልገውም እሷን ነው። ኤደን ዛሬ ነው የመጣችው። እንደገና ደግሞ በቃ አስገድዳው ማለት ይቻላል አብሯት እንዲሆን ያደረገችውና ይሄ ነገር ወደ ራሷ ማትመለስ ከሆነ ራሷ ቆም ብላ ማታሰብ ከሆነ ወደ ራሷ ማትመለስ ከሆነ አሁንም እየተጎዳች ነው። ወደፊት የምትጎዳው እሷ ናት፣ ኤፍሬምም አይደለም ቤዛም አይደለችም። ስለዚህ እኔም ተናግሬያለሁ። ከቤዛ ራስ ላይ ወረድ በይ። ቤዛን እዚህ ጋር ምንም ብትጠይቂ አጥያቄም፣ ምትመልስልሽም መልስ የለም። ተረጋጊ። ምክንያቱም ከአንቺ ቀድሞ የመጣች ልጅ ናት። እሷም ተጎድታለች። ውስጧ ያስታውቃል ብዙ ነገር እንዳለ ብዙ ነገር እንዳሳለፈች። ስለዚህ የራሷ ብዙ ችግሮች እያሉባት አንቺ ስለሷ ማውራት አይጠበቅብሽም ብዬ ሀሳብ ሰጥቼ ነበር። ና ኤደን ምንድን አሁን እኔ ልናገር የምፈልገው ነገር ኤፍሬም ቢያንስ ማለት ነው እች ልጅ ተወዳለች፣ ታፈቅራለች አደለ፣ ታውቃለህ። በዚህ ልክ ሂጅልኝ፣ ወደዚያ ሂጂ ምናምን እንደዚህ አመናጭቀ እንደ ውሻ አርገ ከምታባረራት ቢያንስ እውነታውን ንገራት። አሁን አንተ ራሱ መወሰን አልቻልክም ለምን? ቤዛ ገና የምትነግርህን ነገር አላወክም። ገና ምን ይሁን ምን ይሁን አብራችሁ ትቀጥሉ አትቀጥሉ የምታውቀው ታሪክ የለም። የሆነ ነገር ብትነግርህ ፈርታል በቃ እንዳትል የሆነ ነገር እንዳትለያዩ ማለት ነው። ደግሞ አብረን መሆን ትፈልጋለ ደግሞ ሌላኛው ደግሞ ለኤደን አሁን እዚህ ጋር አልፈልግሽም፣ አልወድሽም፣ አላፈቅርሽም ከህይወቴ ውጭልኝ፣ በቃ ከህይወትሽ አስወጭኝ ማለት እየቻልክ መወሰን አልቻልክም ለምን ነገ ቤዛ ጋ የሆነ ነገር ቢፈጠር ኤደን ጋር እንደምትሄድ እርግጠኛ ስለሆንክ ማለት ነው። በቃ ሁለት ሜዳ ላይ መጫወት አትችልም ብላለች። እውነቷ ነው። በአንዴ ሁለት ሜዳ አይጫወትም አንድ ሰው አደል፣ ልክ እንደዛ ነው። ስለዚህ አሁን ምንድን ነው የኤፍሬም እንትን ቤዛ ገና የምትነግረውን ነገር አላወቀም። አብሯት ይቀጠል አይቀጠልም የሚያውቀው ታሪክ የለም። ይህንን ነገር ሰምቶ ደግሞ አብሯት ካልቀጠለ ኤደን ጋር መሄዱ አይቀርም። በቃ ተወደኛለች፣ ታፈቅረኛለች ቢያንስ እሷ ጋር ሊሄድ ብሎ ለጊዜው ሊሄድ ይችላል። ግን ያኔ ቢሄድ እሱም ይጎዳል፣ እሷም ትጎዳለች። በግልጽ ኤደን ትጎዳለች። ስለዚህ ያ መሆን የለበትም። ወይም ደግሞ በልህ በአጣቆይ ምናምን መሄድ የለብም አሁን ይኸውልህ ትክክለኛ ስሜት ንገራት። በቃ እኔ አልፈልግሽም፣ እኔ አንቺ ጋር ፍቅር የለኝም፣ እኔ አንቺ እንደምታስብኝ እኔ ላስብሽ አልችልም፣ ወይ ደግሞ አንቺ ጋር ያለው ስሜት እኔ ጋር የለም ብለህ ቁርጡን ነግራት መሄድ ነው ያለባት። በቃ ችልሽ ከዚህ በላይ ስለአንተ መጎዳት የለባትም፣ እያሰበች እየተጨነቀች። ምክንያቱም እስከሚባለው እስከ ጥግ ድረስ ለአንተ ብዙ ጊዜ አልቅታለች፣ ስለአንተ በአንተ ምክንያት ማለት አንተ ከመቼ ወዲህ እንደዚህ እንደሆን ካላውቅም። በነገራችን ላይ ና ትቆጣለ፣ ትበሳጫለ፣ ትናደዳለህ። ና ስለ ቤዛ ወራው ነገር ትክክል ነው፣ እኔም እደግፈ አለው። ለምን በቃ እሷ እውነተኛውን ነገር ትክክለኛ ነገሩን ያሳለፈችበትን የመጣችበትን ነገር ሁሉንም ነገር ትናገር ከዛ መወሰን ያለበት ነገር ተወሰን። ያኔ ተታረቃትም ይቅርበላትም አትበላትም ጥፋትም ታጥፋ አታጥፋም። የራስ ውሳኔ ነው የሚሆነው። ማንም ሊያስገድድ አይችልም። ቤዛ መናገር አለባት። ኤደን ደግሞ እንግዲህ ጊዜ ስጣትና ሁሉን ነገር ታስረዳ ምናምን ነው እያለችው የምትገኘው። ኤፍሬምም ይህ መሰለኛ ድናድዱ ያበሳጨው እንደዚህ አትበሉኝ ነው ያለው። አንዋርንም በጣም እስከ ጥግ ድረስ እየሰደበው ነበር። እሷን ካፈቀርካት ከወደድካት መናገር ትችላለ እንጂ ስለ እኔ ሀሳብ አስተያየት መስጠት አትችልም ነው እያለው የሚገኘውና ከጓደኛው ጋርም እየተጣላ ነው የሚገኘው። አንዳንዴ ይውለ የሆነ ሰው እኮ ተቸገርኩኝ፣ የሆነ ነገር ሆንኩኝ ብሎ ሲመጣ ለመረዳት መሞከር ያን ሰው በመልካም ነገር እንዲማሰብ መጥፎ መጥፎ ነገር ስላሰብክም አንድ ሺህ የመጥፎ ነገር መጥቶ በቃ ጭንቅላትህን ወደማይሆን ነገር ነው የሚወስደው። በዙር ያሉ ሰዎች ሁሉ ሊጠሉ ሊሸሹ ሊርቁ ይችላሉ። ይህ ነገር መሆን የለበትም። ወደ ራስ ተመለስ። ቆም ብላ አስብ። እኔ እንደኔ ከቤዛ ጋር ቢቀጥል ነው ምለው ግን እኔ እዚህ ጋር ስላልኩኝ ምንም የሚፈጠር የሚቀነስም የሚጨመርም ነገር የለም። ግን ያው የመጀመሪያው ምንጭ እሱም ነው ወደዚህ ነገር እንድትገባ በደንብ በቃ እሱን አይታ ነው የመጣችው። አይ ካስታወሳችሁ በጣም ረዥም ጊዜ ወስዶባት ነበረ ወደ ኤፍሬም ለመምጣት። ያ የሆነበት ምክንያት እንግዲህ አይታችኋል ሁላችሁም ጅማሯቸውን። ስለዚህ ብዙ ነገር አሳልፈዋል። በትንሽ ቀናት፣ በትንሽ ጊዜያቶች፣ በትንሽ ወራቶች እና ኤደን ዛሬ ነው የመጣችው። ግን ከልቤ በጣም ነው ያሳዘነችኝ። በሆነ ስታለቅስ በቃ ከሁለታችን ምረጥ ተፈቅረኛለ ተወደኛለ ምንድን ነው ምናምናም ብላ በቃ፣ በጣም ነው የምታሳዝነው። እና እኔ እንጃ አላውቅም፣ ምን ልበላችሁ። ከባድ ነው ፍቅር፣ ከባድ ነው። ምክንያቱም አላደለ፣ እሷ እየወደደችው እሱ ሲገፋት፣ በዛ ላይ ስልክ እንኳን ደውላለት አንስቶ እንኳን፣ ይሄ ነው ችግሬ፣ ይሄ ነው የተፈጠረው ነገር፣ ይሄ ነው ውስጥ ያለው ጠየቀችው፣ እስከ ጥግ ድረስ ግን በጣም ሰድባው ነው ሄደችው። ዛሬ በጣም በቃ ታውቃለህ፣ የሆነ ሰዓት ላይ በቃ እኔ አላውቅም። መግፋት ማለት ነው ሰው ስትገፉ፣ ነገ ሰው የዘራውን ነው የሚያጭደው። ና ይሄ ልጅ ምን ላይ አጋጥመው ይሆን ብዬ ፈራው። በጣም ነው ያዘነችበት፣ በጣም ነው ውስጧ የተሰበረው። ማስረዳት አልቻለም፣ ማውራት አልቻለም፣ የሆነ ነገር ማለት አልቻለም። ለምን በቃ አማራጭ አጥቷል ይሄ ልጅ። ደን ብትሄድ ቤዛ ጋር ሊሆን ነው። ቤዛ ደግሞ የሆነ ነገር ብትለው የምትነግረው ነገር ግን አልታወቀም። ጥላይ ብትሄድ ደግሞ ከሷ ጋር መሄድ ነው የፈለገው እና ይህንን ነገር ነው መወሰን ያቃተው። ግን መናገር አለብ የሆነ ኤደንም፣ በዚህ ልክ አትግፋት። ቢያንስ አፍቀራን የመጣችዋ የሆነ ሪስፔክት ቦታ ሊኖር ይገባል። ልታመናጭቃት፣ ልትቆጣት፣ ልትበሳጭባት አትችልም። ይህንን ነው ልል የምችለው። ብቻ ግን አብራችሁ ስለነበራችሁ ከልብ አመሰግናለውኝ። እንግዲህ ያው እንደምታውቁት ኤደንና ቤዛ ያሉበት ውሳኔ ነው። እንግዲህ እነሱ እንኳን አሉ ሁለቱም ይፈልጉታል ግን የኤፍሬም ውሳኔ ነው እንግዲህ የሚጠበቀው ብዬ ነው የማስበው። ፍቻ ፈጣሪ እንግዲህ ትክክለኛና እውነተኛውን ነገር የሚያቀውስ ነው እና ወደ ራሳቸው ይመልሳቸው። ኤፍሬም በተለይ ያው ቁጡ አትሆን፣ ለሰው ሪስፔክት የኑረ፣ ሰውን አትግፋ አደራ። ሁሉም ነገር ይቀመጣል እንዳደራ የእውነት ነው። አንድ ቀን ዋጋ ሊያስከፍል ይችላል እና ከባድ ነው።